ስትናገር የነበረው የገዛ ልጅሽ ንቀትሽ። ይሄ እኮ በጣም ትልቅ ንቀት ነው። በጣም ምን አይነት ንቀት ነው የተሰማሽ? ምን አይነት ይሄ እኮ ማለት አይ፣ እኔ እንጃ ሃይሚ በጤና አይመስለኝም። እንደዚህ አይነት ንግግር የወረደ አነጋገር በጤና አይመስለኝም። እግዚአብሔርን ነው የምላችሁ፣ በጤና አይመስለኝም ለነገሩ ጤነኛ ያለሽም እንዳትሉኝ ጸበሉ ስራት እንዳትሉኝ ብላለች እኛ ምንም እንናገረው እናገረው ነገርን በጣም በጣም በጣም አሳፋሪ ንግግር ነው ዛሬ የተናገረችው አንድ ሰው እንዳይናገረኝ አያረዛ አሁንስ አበዛችን አንዳንዶች ልጆች ያለ የተሰማኝን እናገራለሁ እሷ ሙሻ ሀይሜ የተሰማትን ነገር እናገራ የተናገረችው እኛም ደግሞ በሷ ላይ የተሰማንን ነገር እንናገራለን አዎ ስላንቺ አይመለከተንም አገባንም ልክ ነሽ 200 ምናምን ሺ ያስገባንሽ ደግሞ እግዚአብሔር እግዚአብሔርን ይመስገን እኛ ነን ሼርን ሰብስክራይብም እያደረግን እኛ ያስገባነሽ ለፍች ነው ላልሽው፣ አዎ ለፍተሽ ነው። እኔ እኮ የሚገርመኝ ነገር ትንሽ ሲያገኙና ትንሽ ሰብስክራይባቸው ወደ ላይ ሲወጣ የሆነ ኦዲዬንስን የሚያጣጥሉት ነገር ነው የሚገርመኝ። እግዚአብሔርን ነው ምላችሁ። ጫማ ደግሞ ላልሽው እናት የዛሬ አመት የገዙትን ልብስ አልለብስም የሚያልች ደግሞ፣ እኛ ድሀ ስለሆነ የዛሬ አመት የገዛነው ልብስ እንለብሰዋለን። እኛ ችግር የለብንም። ለምን ከድሀ ቤተሰብ ስለመጣም ማለት ነው። በጣም አነጋገርሽ፣ በጣም የወረደ አነጋገር ነው። ለብሩኬ ያለሽ ክብር ሁሉ ምን ምንድን ምን ነው ይሄን ያህል? ምንድን ነው ያገኘሽ? ምንድን ነው የተሰማሽ? አሁን ዳንኤን በቀደም ያወቅሽ ሰውን ነው እንደዚህ ከብሩኬ በላ አድርገሽ ስትናገር የነበረው የገዛልሽ ንቃመትሽ ይሄ እኮ በጣም ትልቅ ንቀት ነው። በጣም ምን አይነት ንቀት ነው የተሰማሽ? ምን አይነት ይሄ እኮ ማለት ራስ ወዳድነን ነው። እግዚአብሔርን ነው ይሄ ራስ ወዳድነት ነው። ራስሽን ስለምትወጂ ነው። ብሩኬ በጣም ንጹሕ ሰው ነው። አይገርምሽም? እንደውም እኛ ብዙ ጊዜ ብሩኬ ላይ ስንፈርድ ነበረ። የፈለጋችሁ ተሳደብ የፈለጋችሁትን በሉ። በቃ ዛሬ የተናገረች ንግር በጣም ለእኛ ንቀት ነው ያሳየችው። በጣም እግዚአብሔርም ነው የምላችሁ ንቀት ነው ያሳየችው። እውነት እኔ በዚህ ቪዲዮ መስራት አልፈልግም ነበር፣ ግን በቃ እንጃ አነጋገሯ የዛሬ የሆነ የወረደ አነጋገር እንዴ። ሰው እንዴት ነው የሰጠውን እቃ መቶ መ አይመለከተኝም ብትመልሽ ባትመልሽ፣ ግን ብሩክ መልካም ሰው ነው። ከምንም በላይ ብሩክ ነበር የሚያዋጣሽ፣ አንቺ ብታውቂ ማለት ነው። ዳኒ ወደደኝ እንጂ ምን አደረገ ገደለ እንዴ? ለነገሩ እውነትሽን ነው፣ ብሩኬ ይንከባከባል፣ እንደ ሴት ይሽቆጠቆጥልሻል። ምን ይላል? ለነገሩ እኮ እኛ እኮ የሚወደን ወንድ የሚያከብርን ወንድ እኮ አንፈልግም። ነገ ተንጉረ ደግሞ ብሩኬ እሱ ሲያዋርድሽ ልክ ትገቢያለሽ። ማርያምን፣ በጣም ነው ሀይሚ፣ በጣም ዛሬ ኦቨር ነው የተናገረችው፣ ኦቨር የሌለ የሌለ በቃ እንዴ ና እኛ ንቀት እንዴ ለአንቺ ባሰብንልሽ አንቺን በወደንሽ ምን አይነት ነገር ነው ምን አይነት ቅሌት ነው ይሄ እንደዚህ የሌለ በቃ አይመለከታችሁም ስለ እኔ ጸበሉ ስራት የምትሉ ምናምን ከዚህ በኋላ እኛ ማንኛውም አይመለከተንም እንደፈለግሽ መሆን መብትሽ ነው ብሩክ ዬ ባለህበት መልካሙን ነው የምንመኝልህ ከማንም ጋር ብትመጣ እንቀበልሃለን እንወድሃለን ለምን መልካም ልጅ ስለሆንክ የሙሽዬ ጀግና ስለሆንክ ለኦዲንሶች ክብር ስላለ እግዚአብሔርን ቡራ፣ ሁላችሁም ሁላችሁም ቡራ። በዚህ ሁለት ቀን ውስጥ ሦስት መቶ ሺህ ማስገባት አለብን። ቡሩኬን ሦስት መቶ ሺህ እመቤቴን እናግዘው። ቡሩኬ በጣም መልካም ሰው ነው፣ በጣም እኛን የሚወደን እኛን የሚያከብረን ነው። በቃ አሁን እኮ ሀይሚ ሁለት መቶ ሺህ ስለገባች የሆነ የበላይነት ተሰማት። ለፍቼ ነው ምናምን ምናምን፣ ያኔ ሰብስክራይብ አድርጉ፣ ሰብስክራይብ አድርጓት፣ አግዟት፣ ምን በሏት እያለ እንደዚህ። እኔ እኮ የሚገርምኝ እንደዚህ እኮ ነው፣ ትንሽ ነገር ሲያገኙ ከፍ ሲሉ በቃ ኦዲንስ ላይ ያላቸው ንቀት ምናምን። ይሄ ደግሞ አያዋጣም። ኦዲንስ የተና የናቀሰው መጨረሻ ላይ ይናቃል፣ መጨረሻ ላይ ይወርዳል። ስለዚህ ሀይሜ የድሮ ጸባይሽን መልሰሽ የድሮ ነገርሽን ብት መልካም ብትሆኝ ይሻልሻል። በድሮ የድሮ ጫማ ምናምን ይጠባል ምናምን፣ አረ ተይ ተይ ተይ ተይ ቀዝቀዝ በይ ሀይሚ፣ ጥሩ አይደለም። ማርያምን፣ ጥሩ አይደለም እንደዚህ መሆን። ንግግርሽን አሳምሪ። በጣም ያስጠላል፣ በጣም ይደብራል። ለብሩኬ ያለሽ አካሁን አስጥለ ነገሩ። ብሩኬ እሱ ምንም አይገርመውም። ምንም ብታረጊ ምንም አይገርመውም። ነገ ተነገ ወዲያ ብሩኬ እስካሁን እንትም ብሏል፣ ዝም ብሏል። የሆነ ነገር ደግሞ ሲፈጠር በኋላ ደግሞ ያዙ ይልቀቁኝ የለም። ብሩኬ ደግሞ ከሆነ ሰው ጋር ደግሞ ሲመጣ ደግሞ ነገ ተነገ ወዲያ ያዙ ይልቀቁኝ የለም። ለዚህ ንግግርሽን አሳምሪ። ሰውን አለም አለማጣጣል አታጣጥልኝ ማለት ነው። እኛ ለኛ አይገባንም። እኛ እያለቀስን ምን እያነን ስንት ነገር እያደረግን እናንተ እንድትታረቁ ነበር እኛ ሐሳባችን እኛ ሀሳባችን አንድ እንድትሆኑ ነበረ። ግን አንቺ በጣም ከጣም በጣም በጣም እንጃ። እኔ ማልጠብቀው ሰው እንደዚህ ሲሆን በጣም ያናደኛል። እግዚአብሔርም ነው የምላችሁ። ለብሩኬ ዕቃ መመለስ ምናምን እንደዚህ አነጋገር ስታይል ምናምን ምን? ለነገሩ አዎ፣ ከማን ጋር ውለሽ? ከሶሲ ጋር እንደ የምትዩ ሶሲ ስታይሏ እንደዚህ ምናምን ምናምን አለ። አንቺም እንደዛ ጀመርሽ። ያው ከማን ነው በቃ ከሶሲ ነው የተለመደው፣ እንደዚያ ስታይል። እንደውም እኔ እንጃ ሶሲ እንደዚህ የምትናገርም አይመስለኝም ሳስባት። ግን ጥሩ አይደለም ጥሩ አይደለም። ወይኔ በቃኛ። መጨረሻ ላይ በቃኛ ነው የምንሰደው። እኔ እኔ እኔ እኔ ጤነኛ ነች ነው ብሎ ምንም አላመመሽም። ምንም እሱ ያደረገልኝ የሚያደረገብሽም ነገር የለም ጤነኛ ነች። ምንም ያደረገባት ነገር የለም ዳኒ ያደረገባት። ዳኒ ይመስተቃፍራ አድርጎባት ነው ልክ አይደለችም። ማንንም አንድ ሰው ካሁን በኋላ እንደዚህ እንዳይለኝ ወይ እንደዚህ እንዳትሉኝ። ሰው አንድ ነገር ሰው ወዶ ነው የሚያደርገው፣ ሳይወድ አያደርግም። ፈልጋ ወዳ ያደረገች ነገር ደግሞ ስለ ሰፕራይዝ ለኛ አትነግሪንም። ሰፕራይዝ ምን እንደሆነ እናውቃለን። ሰፕራይዝ ምን እንደሆነ እናውቃለን። ስለ ሰፕራይዝ ምን ለኛ ልታስረድን ፈለግሽ? ሰፕራይዝ ምን እንደሆነ እኛ አናውቅም ማለት ነው? ሰፕራይዝ ማለት እንደዚህ እንደዚህ ነው። እኛ ሰፕራይዝ መች ጠፋን? መች ጠፋን? ሰፕራይዝ መደረግ እናውቃለን። እውነት በጣም ይገርማል። ለምንድን ነው ግን እንደዚህ የምንለወጠው? የሆነ ነገር ስናገኝ የሆነ ነገር ስንለወጥ ምናምን የሆነ ኦዲንስ ላይ መለወጥ ምናምን ብዙዎቹ እኮ ናቸው። በሀይሚ ብቻ ሳይሆን በጣም ብዙዎቹ ትንሽ ከፍ ሲሉ ትንሽ የሆነ ነገር ሲያገኝ የሆነ መለወጥ ነገር የሚያመጡት ነገር ግን ጥሩ አይደለም። ቡራዬ ብሄርክበት ይቅናክ ወንድሜ፣ ስነ ስርዓት ያለ የሙሽዬ የሙሽዬ ጀግና አሳድገሃለች። እንደ ወንድ ሁና እንደ ወንድና እንደ ሴት ሁና ያሳደችገች ጀግና ጀግናክ እናት ነው። እኔ ማመስገን ምፈልገው እናትህን እሙሽዬን ማመስገን እፈልጋለሁ። ለምን ጸባይ ሰናይ አድርገህ ያሳደገች ለሴት ልጅ ክብር እንዲኖር አርገህ ያሳደገች ጀግና፣ የጀግና ልጅ፣ የእሙሽዬ ሸበላ፣ የዩቱብ ሞዴል፣ የዩቱባችን ሞዴል፣ የዩቱባችን አሟሟቂ ዮንክ ስማርት ዮንክ፣ አንተ የፈለግ ኮንሴፕት አማርጠ ምርጥ ምርጥ አርገህ የሚያዝ ቻንስ አለክ። ስለዚህ ምንም ነገር ሰው ጥሎ ለሄደ ሰው ምንም ልታረጉ አትችሉም። በቃ ጥሎ ለሄደ ሰው መተው ነው። ስለዚህ እኔ ሃይሚ በእንደዘነ መልኩ፣ ዛሬ የዛሬ አነጋገሯ በእንደዘነ መልኩ ሃይሚን አገኘታለሁ ብዬ አላሰብኩም። ጭራሽ ለዳኒቁ ማለት ምናምን እኛና እናንቃ ምናምን እንዴ፣ ምን ነው ምን ነው ሄናሉና ያደረግነኛ ባለቀስን ባዘንን ደግሞ አንዳንዶች ጸበሉ ስራ ምን ትሉ ልጆች አላችሁ። ከአሁን በኋላ አንድ ሰው ደውላችሁ ጸበሉ እንደዚህ ነው ሃይሚና እንዳትሉኝ። አንድ ሰው እንዳይለኝ እንደዛ። ማንም ሰው ፈልጎ ፈቅዶ ነው የሚያደርገውን ነገር ሲያደርግ ምንም ነገር የለም። በቃ ስለዚህ ከዚህ በኋላ ማንም ጋር አንደውልም። የመጣው መስራት ነው ስራችን፣ አንደውልም። በቃ ወዶ ለሄደ ሰው ባይ ባይ ማለት ነው። ስለዚህ ምንም ችግር የለውም። ብቻ እግዚአብሔር ወደ ወደ ጭንቅላት ሲመልስሽ ነው ምለው፣ እግዚአብሔርን ወደ ራስሽ ይመልስሽ ነው ምለው። ለምን ይሄ እንደዘን ነገር ከአንቺ ስለማይጠበቅ በጣም ያሳዝናል። ለማንኛውም ቤተሰቤን ቪዲዮ፣ ላይክ፣ ሼር፣ ሰብስክራይብ አድርጉ። ባይ ባይ።